ከመቶ ዓመት በፊት በሚሊዮን የሚቆጠሩ ወጣት ወንዶች ከሞቀ ቤታቸው ወጥተው ወደ ጦር ሜዳ ዘመቱ። እነዚህ ወጣቶች ወደ ጦርነቱ ሆ ብለው የገቡት በወቅቱ ገኖ በነበረው የብሔራዊ ስሜት ማዕበል ተነድተው ነበር። አንድ አሜሪካዊ ወዶ ዘማች፣ ከፊታችን ስለሚጠብቀን አስደናቂ ጊዜ ሳስብ በደስታ እፈነድቃለሁ በማለት በ1914 ጽፎ ነበር። ይሁንና ብዙም ሳይቆይ ይህ ደስታ ወደ ምሬት ተለወጠ። እነዚያ ታላላቅ ስራዎች በቤልጅየምና በፈረንሳይ አረንቋ ውስጥ ለዓመታት ሲዳክሩ ይቆያሉ ብሎ ያሰባል ነበረም። በዚያን ጊዜ ሰዎች ጦርነቱን ታላቁ ጦርነት ብለው ሰይሞት ነበር። በዛሬ ጊዜ ደግሞ አንደኛው የዓለም ጦርነት ተብሎ ይጠራል። በአንደኛው የዓለም ጦርነት ካለቁት ሰዎች አንጻር በእርግጥም ይህ ጦርነት ታላቅ ነበር። በዚህ ጦርነት አስር ሚሊዮን የሚያህሉ ሰዎች እንደሞቱና 20 ሚሊዮን ሰዎች ደግሞ የአካል ጉዳተኞች እንደሆኑ ይገምታል። ከዚህም ሌላ ጦርነቱ የሰው ልጆች የፈጸሙት እጅግ አሳፋሪ ስህተት ውጤት እንደሆነ የሚዘነጋ አይደለም። የአውሮፓ የፖለቲካ ሰዎች በአገራት መካከል የተፈጠሩ ውጥረቶች ተባብሰው ወደ ዓለም አቀፍ ጦርነት እንዳያምሯቸው ማድረግ አልቻሉም። ከሁሉ በላይ ደግሞ ታላቁ ጦርነት ታላቅ ጠባሳት ትቶ አልፏል። ጦርነቱ ዓለምን በጣም የቀየረ ሲሆን ያስከተለው መዘዝ በዛሬው ጊዜ ለምንኖረው ሰዎችም ተርፏል። አንደኛው የዓለም ጦርነት የፈነዳው በተሳሳተ ውሳኔ ምክንያት ነበር። በ1914 ሰላማዊ የበጋ ወቅት የአውሮፓ መሪዎች በእንቅልፍ ልቡ ሲራመድ ሳይታወቀው ተደናቅፎ ገደል ውስጥ እንደወደቀ ሰው እንደሆኑ በአንድ መጽሐፍ ላይ ተገልጿል። የኦስትሪያ አልጋወራሽ መገደል ዋና ዋናዎቹ የአውሮፓ መንግስታት በሙሉ በጥቂት ሳምንታት ውስጥ ሳይፈልጉ ወደ ጦርነት እንዲገቡ አደረጋቸው። ጦርነቱ ከተጀመረ ከጥቂት ቀናት በኋላ ለጀርመኑ መሪያ ቤተ መንግስት እንዲህ አይነት ሁኔታ የተፈጠረው እንዴት ነው የሚል ጥያቄ ቀርቦላቸው ነበር። እሳቸውም በሐዘን ተውጠው ብናውቀውማ ጥሩ ነበር የሚል መልስ ሰጥተዋል። ለጦርነቱ መቀስቀስ ምክንያት የሆኑ መጥፎ ውሳኔዎች ያደረጉ መሪያዎች ውሳኔያቸው ምን መዘዝ ሊያስከትል እንደሚችል አልገባቸውም ነበር። ይሁን እንጂ ምሽግ ውስጥ ሆነው የሚዋጉ ወታደሮች ብዙም ሳይቆዩ እውነታው ግልጽ ሆነላቸው። የፖለቲካ መሪዎቻቸው ጉድ እንዳደረጓቸው፣ ቀሳውስቶቻቸው እንዳታለሏቸው፣ የጦር መሪዎቻቸው አሳልፈው እንደሰጧቸው ተረዱ። ይህ እንዴት ሆነ? የፖለቲካ መሪዎች ጦርነቱ አዲስና የተሻለ ዓለም እንዲመጣ መንገድ እንደሚከፍት ቃል ገብተው ነበር። የጀርመኑ መራሄ መንግስት የምንዋጋው ኢንዱስትሪዎቻችን ሰላም በሰፈነበት ሁኔታ መስፋፋት እንዲችሉ ለማድረግ ታላቁን ታሪካችንን ጠብቀን ለማቆየት እንዲሁም የወደፊት ህይወታችንን አስተማማኝ ለማድረግ ስንል ነው በማለት ተናግረው ነበር። የአሜሪካው ፕሬዝዳንት ውድሮ ዊልሰን ጦርነቱ ዓለም ዲሞክራሲ የሚያብብባት ቦታ እንድትሆን እንደሚያደርግ የሚገልጽ ታዋቂ መፈክር እንዲፈጠር አስተዋጽኦ አበርክተዋል። የብሪታንያ ህዝብ ደግሞ ይህ ውጊያ ጦርነትን ለማስቆም የሚደረግ ጦርነት እንደሚሆን አስበው ነበር። ይሁንና ይህ ሁሉ ግን ስህተት ነበር። ቀሳውስት ጦርነቱን በጋለ ስሜት ደግፈዋል። ዘ ኮሎምቢያ ሂስትሪ ኦፍ ዘ ዎርልድ እንዲህ ይላል፦ የአምላክ ቃል ባለአደራዎች የጦርነቱ ዋነኛ አቀንቃኞች ሆኑ። ሁሉም ሰው የዘመተበት ጦርነት በሁሉም ዘንድ ጥላቻ እንዲሰፍን አደረገ። ቀሳውስት ደግሞ የጥላቻውን ነበልባል በማጥፋት ፋንታ አራገቡት። ኤ ሂስትሪ ኦፍ ክርስቲያኒቲ እንዲህ ይላል፦ ቀሳውስት ክርስቲያናዊ እምነታቸውን ከብሔራዊ ስሜት ለማስቀደም አልቻሉም፤ አብዛኛውን ጊዜም ይህን ለማድረግ ፈቃደኛ አልነበሩም። ብዙዎቹ ቀሳውስት ቀላሉን መንገድ የመረጡ ሲሆን ክርስትና ከአገር ፍቅር ጋር እንደማይነጣጠል ይገልጹ ነበር። ከሁሉም የክርስትና ሃይማኖቶች የተወጣጡ ወታደሮች አንዳቸው ሌላውን በአዳኛቸው ስም እንዲገሉ ይበረታቱ ነበር። የጦር መሪዎች በአጭር ጊዜ ውስጥ በቀላል ድል እንደሚቀዳጁ ተስፋ ሰጥተው የነበረ ቢሆንም እንዳሰቡት አልተሳካም። ብዙ ሳይቆዩ ተፋላሚዎች ሰራዊቶች ማናቸው ማሸነፍ በማይችሉበት ፍጥጫ ውስጥ ገቡ። ከዚያ በኋላ በሚሊዮን የሚቆጠሩ ወታደሮች በጣም አስቸጋሪ ሁኔታ አጋጠማቸው። ሁኔታው የሰው ልጆች ካጋጠመው አካላዊ ሆነ ስሜታዊ ስቃይ ሁሉ የከፋ እንደነበር አንድ የታሪክ ምሁር ገልጸዋል። የሚያሳቅቅ እልቂት ቢደርስም የጦር መሪዎች ወታደሮቻቸውን ወደ ጦርነት መማገዳቸውን አላቆሙም። በባለ እሾ ወደ ታጠሩ ሰፈሮችና የጥይት እሩምታ ወደሚበዛበት የተፋፋመ ጦርነት ወታደሮቻቸውን መላካቸውን ቀጠሉ። ከዚህ አንጻር በየቦታው ያሉ ወታደሮች በበላዮቻቸው ላይ ማመጻቸው የሚያስደንቅ አይደለም። አንደኛው የዓለም ጦርነት በማህበረሰቡ ላይ ምን ተጽዕኖ አሳድሯል? በጦርነቱ ተካፍሎ የነበረ አንድ ሰው ጦርነቱ የትውልዱን አስተሳሰብና ምግባር አበላሽቷል ማለቱን አንድ የታሪክ ጽሑፍ ላይ ተጠቅሷል። በእርግጥም በጦርነቱ የተነሳ አንዳንድ አገዛዞች ሙሉ በሙሉ ጠፍተዋል። ያን አሳዛኝ ጦርነት ተከትሎ በሰው ዘር ታሪክ ውስጥ እጅግ የከፋ ደም መፋሰስ የታየበት ክፍለ ዘመን መጣ። አብዮቶችና ሕዝባዊ አመጾች በጣም የተለመዱ ሆኑ። ህዳር 11 1918 አንደኛው የዓለም ጦርነት አበቃ። የሥራ ቦታዎች የተዘጉ ሲሆን ሰዎች በጎዳናዎች ላይ ሲጨፍሩ ይታዩ ነበር። ይሁን እንጂ ደስታቸው ብዙም አልዘለቀም። ዓለምን ያናወጠውን ጦርነት ማብቃቱን ተከትሎ ከጦር መሳሪያ የከፋ አደገኛ መቅሰፍት ተከሰተ። ሰኔ 1918 የህዳር በሽታ፣ ስፓኒሽ ፍሉ በመባል የሚታወቅ ገዳይ መቅሰፍት በፈረንሳይ ጦር ሜዳዎች ብቅ አለ። ይህ ቫይረስ ምን ያህል አደገኛ እንደሆነ ብዙም ሳይቆይ መታየት ጀመረ። ለምሳሌ ያህል ወረርሽኙ በጥቂት ወራት ውስጥ የገደላቸው በፈረንሳይ የነበሩ የአሜሪካ ወታደሮች ቁጥር የጠላት ጥይት ከፈጃቸው ይበልጥ ነበር። በተጨማሪም ጦርነቱ ሲያበቃ ወደ ትውልድ አገራቸው የተመለሱ ወታደሮች በሽታውን ይዘውት ስለሄዱ ወረርሽኙ በፍጥነት በመላ ዓለም ተዛመተ። ከጦርነቱ በኋላ በነበሩት ዓመታት ረሃብና ኢኮኖሚያዊ ችግርም ተስፋፍቶ ነበር። ጦርነቱ በ1918 ሲያበቃ አብዛኞቹ የአውሮፓ ሀገሮች ረሃብ አጥቅቷቸው ነበር። በ1923 የጀርመን ገንዘብ ጨርሶ ዋጋ አጥቶ ነበር ለማለት ይቻላል። ከስድስት ዓመታት በኋላ የመላው ዓለም ኢኮኖሚ ተንኮታኮተ፣ በመጨረሻም በ1939 ሁለተኛው የዓለም ጦርነት ጀመረ። ይህ ጦርነት በተወሰነ መጠን ከመጀመሪያው የዓለም ጦርነት ጋር የተያያዘ ነበር። ተከታትለው የመጡ እነዚህ ችግሮች መንስያቸው ምን ሊሆን ይችላል የሚለውን ጥያቄ ለእናንተ በመተው በቀጣይ ቁም ነገር አዘል በሆኑ ፕሮግራሞች እስክንገናኝ ብሩህ ጊዜ ተመኘሁላችሁ።